የሲዳማ ቡና ውጤት ለምን ተሻረ? ዋንጫው ስለምን ለወላይታ ዲቻ ተሰጠ? ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ ይህ ሚኪታቡር ኒውስ ነው። ለዚህ ቁም ነገር ስል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚሁ ቻናል ወቅታዊና ታማኒ እንዲሁም ሚዘናዊ መረጃዎች ስለምተላለፉ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ከፍት ያደርጉ ያንስ ያደርጉ። ወደ አሁን የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ ሸር ና ኮመንት በማድረግ ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። የወላይታ ዲቻ ጨዋታና የሲዳማ ቡና ጨዋታ ዘንድሮ በዚህ ስታዲየም መ ያካሄዱ የምታወስ ነው። በዛም ደግሞ በመንግስት ጸጥታ ኃይሎች እና በወላይታ ዲቻ ደጋፊዎች መካከል የተፈጠረው ያለ መግባባት በርካታ የዲቻ ደጋፊዎች መታሰራቸውን የምታወስ ነው። ከዛም በደል ደርሶብናል በማለት በርካታ ዲቻዎች ፊት ይለኛ በማለትም የዲቻ ደጋፊዎች በከፍተኛ ሐዘን ሲገልጹ እንደነበረው ጭምርም የወጡት መረጃዎች በሳቱ ያሳያሉ። በርካታ ቁጥር ያላቸው ወላይታ ዲቻ ደጋፊዎች ከቀናት እስር በኋላ ተንገላቶ እንደተፈቱም ነው ሐሳባቸውን ቅሬታቸውን ሲገልጹ የነበሩት ማለትም ነው። በዛውም በጫዋታ ዙሪያም ሲዳማ ቡና ዋንጫውን ሲያነሳ ዳኛ ሙስኛ ነው በማለትም በርካቶቹም ቅሬታቸውን ሲያቀርቡ ነበረ። ዛሬ የተሰማው ግን በዋናነት እንግዲህ በሙስና ነው ወይም በሙስና ነው ለው ሲዳማ ቡና የተሰጠው ከዛም የተነሳ ወደ ወላይታ ዲቻ እንደዞረ የኢትዮጵያ ስፖርት ፉትቦል ፌዴሬሽን በአደባባይ ውሳኔ እንደሰጠና ወደ ወላይታ ዲቻ እጅ እንደገባ ጭምርም ነው። ዋንጫው በአሁኑ ሰዓት ወላይታ ሶዶ ስቴዲየም ላይ ከፍተኛ አቀባበል እንደተደረገለት ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። በዋናነት እንግዲህ ዳኛ ሙስና ሰርቷል በማለት በሰአቱ የዲቻ ደጋፊዎች ቅሬታ ሲያቀርቡ እንደነበረ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ እንግዲህ አጫጭር መረጃዎችን በማስመልከትም ነው አዳዲስ መረጃ በአሁኑ ሰዓት እንግዲህ ከሲዳማ ቡና እጅ ወደ ወላይታ ዲቻ እጅ እንደገባ ጨምረም በርካታ የዲቻ ደጋፊዎች ደስታቸውን እየገለጹ ነው የሚገኙ። ጨምረም ነው በዞዶ ጎዳናዎች በአሁኑ ሰዓት ከፍተኛ ደስታ እንዳለ ጨምረም ነው። ታሪካዊ ደስታ እንደሆነ ጨምረም ነው። ያልተጠበቀ ተስፋ በተቆረጠበት ሰዓት ላይ ዋንጫቸው እጃቸው እንደገባ ጨምረም ነው የደረሱን መረጃዎች የሚያሳዩት። ሚኪታ ብር ኒውስን ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።